ኢን አውሪ በኋላ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬም በድጋሚ መጥተናል በ እና ልዑልና በነ ሚት ጉዳይ ማለት ነው። ባለፈው አይታቸዋል። እንግዲህ ልዑል መጥቶ እዚህ ሚትም አብር ካሌል ብላ ነበረ። አንዳንዴ ነገሮችን አስገድዶ ማቆየትም መያዝ ማንችል። ሁሉም ሰው በፍላጎቱ ነው። ሁሉም ሰው በምርጫው ነው የሚኖረ እዚህ ምድር ላይ። አንዳንዴ የሆነ ሰውዬ አቅርቤ ነበር ከዚህ በፊት ቻናሊ ማለት ነው። እና ምን አለ ባለቤቴ ሞታ፣ ሁሉም ሰው ነበር አለ። በጣም ብዙ ሰው ነው አለ እና በቃ የኔን ንብረትም ሱቄንም ምናምን በቃ እያወጡ መኮረኒውንም ፓስታውንም ምስሩንም ለእንግዳ መሸኛ ያደረጉት አለ። ከዛ በኋላ ግን አለ ሰው እያለቀ እያለቀ እያለቀ ሲመጣ አለ ብቻዬን እንደሆንኩኝ ተረዳዋል። እና አንዳንድ ጊዜ ሁሉም ሰው ለጊዜው ታግሶ አብሯችሁ ሊቆም ይችላል፣ አብሯችሁ ሊኖር ይችላል። የሆነ ሰዓት ላይ ግን ጥሏችሁ ይሄዳል። ሰው አብሯችሁ እድሜ ልኩን አይቆይም እና የሚኖረውም አብሯቸው የሚቆመው ለጊዜው ነው። ሲሰለቸው ሲደክመው ይሄዳል እና ሚት የሚያሳይችን ባህሪ ያን በመሆኑ በጣም ልብ ተሰብረ ላዝናል። እንደውም ሌሊቱን ሙሉ አስቤበት ከሄደችም ትሄድ ብዬ እኔ ወስኛለሁ ማለት ነው። እና ልዑል ደግሞ ዛሬ ማውራክ ነገር አለኝ ብሎ ባለፈው ዝቶ ነው የሄደው። አይታችኋል። እንዴት አድርጌ እንደምወስዳት እኔ ማቀም ናም ብሎ ዝቶ ብዬ ነው። ዛሬ ደግሞ በድጋሚ ላወራ እፈልጋለሁ ብሎ ድጋሚ እንግዲህ ወደዚህ እመጣለሁ ብሎኛል ማለት ነው ምን እንደሚያወራኝ እኔ የማውቀውም ነገር የለም እኔን ይሁን ሲጀመር የሚትን ይሁን ራሱ የሚያወራው አላቅ ምክንያቱም እየመጣው ነው ብቻ ነው ያለኝ የነገረኝም ነገር የለም ማለት ነው እና አሁንም ቢሆን እኔ በትዕግስት ነገሮችን ለእንትን ለማስተካከል እሞክራለሁ ከዚያ በኋላ ግን አይመለከተኝም ማለት ነው ይሄዱ ሁሉም ከፈለጉ ጥርግርግ ብለ ሁሉም ይወጡና እኔ ለሚስቴ ያላንስም

ሰላም ነው። ዝታ ሄደ ነበረ። ለምን መጣ? የመጣሁበት የራሲ የሆነ ምክንያት ስላለ፣ እኔ የመጣሁበት እኮ ምንድን ነው? እሱ እሱን ማን ነግራ እንዴ? እና አሁንም ሀሳብ እዛው ላይ ነው። ታዲያ ከዛች ሀሳብ አለት ሊሆን ይችላል። በኋላ እኮ አንተ ከሄድክ በኋላ እኮ በጣም አለቀሰች እኮ። ገባት እኮ የት ፍቅር ምን ማለት እንደሆነ ገባት። አንተ ግን ትሽንጥለሽ። አንተ ከሙጅ ላይ አልበላህም። እንዴት አልበላሁም ታዲያ? እና ታዲያ ውሰድልኝ አልክ። ያ እኮ ያለፈ ታሪክ ነው። ይቅርታ ጠየቀች እኮ ይቅርታ ጠየቀች እኮ። ከዛ በኋላ መጣሁ ከዛ በኋላ አንከልከል አባረርከኝ፣ ወጣሁ፣ ሄድኩ። ደወለች እኮ አንተ እኮ አይደለም ቆይ ከሙጅ ላይ እንደበላ ሰው ብትሆንና የፍቅር መታመም በደንብ ቢገባ ኖሮ አንተ ትቆጣት ነበር። እሷ አልነበረም እንደዛ ማድረግ ነበረበት አይደል? ምን ብዬሽ ነው የምትቆጣት? እያነገርኩሽ እኮ ነው መቆጣት ነበረበት አይደል? አንተ አስገድዳት እንደሆነ እኮ እያሳወቀ እኮ ነው ፍለነ ማስገድዳት እኔ አደለም። ከዛ በኋላ እሱ እንደዛ ሲልሽ ማለት ነው መቶ መቶ መቶ ልብሰዳት ብሎ ቡራ ከረዩ ብሎ ከኔ ጋር ብጥብጥ ከሚፈጥር ምን ማለት ነበረበት የነበረው? አዎ ልክ አደለሽም። አሁን ከምንም በላይ ለሙ ታስፈልጊያታለሽ። እኔ ሙ ብዙ ነገር አድርጋልኛለ ብሎ መከላከል ሲገባው ተነሽ እንሂድ እኮ ነው ያለው። አሁን ይረምለው ለምን ምን ማለት ነው? ትንሽ ማይዘም አይምሮ ካይሰራም ሴማ አታፍርልም። ውሳኔን ብላ ነው የመጣችው። አንተም በእኔ ቦታ ብትሆን የምታደርገው አ እኔ አላረግም። እኔ ቅድሚያ መጀመሪያ ለሆነ ሰው በተለይ ውለታ ያለልኝን ሰው አልረሳም። በእኔ ጫማ ውስጥ ሆነህ ስታየው ነው የሚገባው። ሌላ ነገር ማውራቱን ትተህ ዛሬ መጣህበት ምክንያት ተናገር። ልበጠብጥ ነው አሁንም? ዛሬ ለበጠብጣል የመጣሁት የምናገረው ነገር ስላለኝ እኮ። ምንድን እንደምትናገር ተናገር እኮ። የጠየኳት ነው መጀመሪያ፣ እሷን። አንቺ ትሄጃለሽ አትሄጂም? እሄዳለሁ ብለሽ ነው የነበረው። ከዛ በኋላ እኔን አብሬ እሄዳለሁ ብለሽ ከአነሳሳሽ በኋላ አሁን አልሄድም እምትይው ለምንድን ነው? እንዳቲሂጂ ከልክሎሽ ነው ኖኒ አልከለኝም እኔ ምን ነኝ መጮቻ ነኝ ሂጂ ብያት ነበር ትሂድ ብዬሽ ነበር እኔ እና ታዲያ አንቺ

ማለት ነው። አንተ እንዴት እንዴት ነው የምታወራው? እኮ ወላንሳ እኮ የትም አትተዋወቃትም እኮ ምንድን ነው እኮ ወላንሳ ጋር ስለ ነው ደግሞ፣ ከአንተ ጋር ተባብራችሁ ደባ አልሰሩም። አዎ፣ ደባ አልሰሩ። ወላንሳ ነው የጠሩልኝ። ተናገር፣ ለምን ወላንሳ ነው የፈለካት? ይዣት ልሄድ ነው ወደ እኔ። ከእኔ ጋር ትሄዳለች። አቤት። አዎ፣ ትሄዳለች። እሷ አትሄድም። ስለዚህ ወላንሳ ነው እስዳታለሁ። ለእናንተም ጥሩ ነው ምትሰራ ነበር ቤት ውስጥ ትጠይቃለች፣ ምኑን

የት ምን ሆነሽ ምን ምን ሆነሽ ነው የምትሄጂው? ምን እ አጋዥ ወይስ ደግሞ ሚስቱ ወይስ እህቱ ምን ሆነ? ጠባቡን አይምሮ እንጂ ፍቅረኛ ፊት እንደዚህ አትልም ነበረ። ከሴት ጋር ሊሄድ አትልም ነበረ

አንተ ወደ እዛ ሄዱ እያልኩ እኮ የት ነው የምትሄጂው? የት እንደሚወስድ ወንድ እኮ ነው፣ ይጫወትብሻል። ከዚ ሁሉ ከዚ እንዲጫወትብሽ በምንድን ነው ያወራችሁት? ይቅርታ አድርግልኝና መቶ ነበር በምንድነው ያወራችሁት? ነው ሌላ ስልክ አገኘሽ? አሁን የምታወሪበት የምትግባቢበት፣ ምን ታሪያ፣ ምን በምን አውርተሽ ነው የተግባባችሁ? በምንድን ነው የተጀናጀናችሁት? ንገሪኝ እንጂ ነገር እያሰብከው ነው። ሌላ ጥምጣም ጠምጥሟል ማለት ነው። እንደዛ ነው። መች ነው የተደዋወሉት? በእናትሽ መች ነው የተደዋወሉት? የሆነማ ሥራ አላቸው። ይዘሽው ግቢ እስኪ። ልጁ ማሮ ግባ። ቁጭ በላ ይህን ይሄን ማወቅ ማውቀ የት ነው ምን ጀምራችሁ ነው ጋር ወይስ ከዚህ በፊትም ነው ቁጭ የት ነው አሁን ተናገሩ አቦ እዚህ ጋር ሌላ ታሪክ አትፍጠር። እንግዲህ እኔን እንዴት ለመቆጣጠር እየሞከርኩኝ ነው ያለሁት። ሌላ ነገር አትፍጠር። የት ነው የምታውቂው? እዚሁ ዚሁ ተዋውቃችሁን አሁን አብረሽ ለመሄድ የበቃሽው ወይስ ምንድን ነው? አልገባኝም። ተናገሪ እንጂ ለምን እንደምትፈልግ መውጣት ብቻ እንደ ዕቃ ተቆልፎብኝ የምትቀመጠው እንደጋ ተቆልፎብኝ? ምክንያቱም እኮ ታውቂያለሽ እስከምን እንደሆነ የተቆለፈብሽ። ነፃነትሽ የምትሰጪ በራስሽ ነው። ዳንኤል የሚባለውን ሰው አሳልፈሽ እጃችን ላይ ስታስገቢ፣ አንቺ ደግሞ እጅ ውስጥ እንደነበረች ወፍ ልቅቅ እናረግሻለን። በነፃነት የፈለገች ቦታ ትበሪያለሽ። አይደለም ከዚህ ጋር ቀርቶ ከማንም ጋር ብጠፊ ጉዳያችን አይደለም። ዳንኤልን ግን ሳትሰጪን አይደለም፣ ከልዑል ከምናውቀው ሰው ጋር ቀርቶ ከዚህ ቤት አንድ እርምጃ አትወጫትም እ አትልፊ ዝም ብለች ልብስ ምናምን ይዘች ተጃጃላችሁ። አደለም ወላንሳ ማለት ነው እሚትን አልሰጠውም። ጥፍ ሳላርግህ እና መጫወቻ ሳላርግ ሳረቅጥህ ቀጥ ብለ ብትወጣል ከዚህ ቤት ቀጥ ብለህ ብትወጣል። ሌላ ችግር ከመፍጠር ሌላ ነገር አትፍጠር። አንተ በጣም እያናደርከኝ ነው። ምንድነውስ እስከኛ ጋር ችግር ገዛ እንዴ? ሰውዬው ገዛ ልዑልንም የሚባለውንም በቁጥጥሩ ስራ አለው። በቃ አንተንም ባለፈው አጋዥ እየመሰልክ ለሱ ኢንፎርሜሽን ስታቀብል ነበር ማለት ነው ወይስ እንደ እና ወላንሳን እኮ ጋር አብረህ ሆንክ ማለት ከጠላታችን ጋር አብረህ ሆንክ ማለት ከጠላታችን ጋር አብረህ ሆንክ ማለት ደግሞ አንተ ራስህ የእኔ ጠላት ሆንክ ማለት ነው። ወላንሳ ትሄዳለች፣ ወላንሳ ትሄዳለች፣ ምንም ወላንሳ ከምትሄድ ማለት ነው እኔ በዚህን ሰዓት በዚች ደ አስርጭ ወላንሳ ከምትሄድ አስርጭ እሚት ይዛት ገደል ብትገባ ደስ ያሞ። አንዴ አቤት ፍላጎታ ስነ ስርዓት። ሌላ ችግር እንዳፈጥር ነገርኩሽ እኮ እኔ አይደለም እስከ ዛሬ ላይ ራሴ ይጃለልሽ እንዴ! ነገርኩሽ ሂጂ፣ ቀጥ ብለሽ አጨብጭብ። በእናትህ ጀግና ና ግባ አለ። ከዳኒ ጋር ተባበርሽ። ከዛ አውጣልኝና አቀብለኝ አለ። ከዛ እንትን